ይህ ሰው ተራ ሰው አይደለም። በደቡብ ኮሪያ ውስጥ እጅግ ግዙፍና ተጽዕኖ ፈጣሪ ከሆኑት በጥቂት ቤተሰቦች ከሚተዳደሩ የንግድ ኩባንያዎች መካከል የአንዱ ወራሽና የመጀመሪያ ልጅ ነው። ኤንቺል ይባላል። ሀብቱና ስልጣኑ ልኩን ስላሳጣው እጅግ ጨካኝና አረመኔ ባህሪን ተላብሷል። የሚገርመው ነገር በቤቱ ውስጥ እጅግ ብዙ ቁጥር ያላቸው የአደን ጠመንጃዎችን ያከማቸ ሲሆን እነዚህም መሳሪያዎች ለእንስሳት አደን ብቻ አይደለም ይጠቀሙባቸው፣ ታማኝ ያልሆኑና የከዱትን ሰራተኞቹን ይቀጣበታል። ዕድል የሰጣቸው በማስመሰል በዚግዛግ እንዲሮጡ ይፈቅድላቸዋል። ይሁን እንጂ ገና እስከ ሶስት ቆጥሮ ሳይጨርስ ነበር የሚገላቸው። አንድ ቀን ይህ አረመኔ ባለ ሀብት ከሱ የባሰ ደመ ቀዝቃዛና አደገኛ የሆነ ሰው ገጠመው። ቻይልድ በሚል የኮድ ስም የሚጠራ ቅጥር ነብሰ ገዳይ ነው። ቻይልድ ተልእኮውን ሲፈጽም በጥራትና በቅልጥፍና የታወቀ ነበር። በዚህ ቀን ግን ቻይልድ በወረበሎች ተይዞ በአሮጌ ብረት ወንበር ላይ ታስሮ እናያለን። ይህ ለሱ ትልቅ ውርደት ሲሆን ለያዙት ወሮበሎች ግን ሎተሪ እንደደረሳቸው ነው የቆጠሩት። ከመጋዘኖች ከባድ ዝናብ ይዘንባል። ከወሮበሎቹ አንዱ በስልክ ላይ ሆኖ ኢላማቸውን እንደያዙ በኩራት እየተናገረ ይገኛል። ቀጣሪያቸው ደስተኛ በመሆኑ ከፍተኛ ገንዘብ ሊሰጣቸው ወስኗል። የሰጠውን የገንዘብ መጠን ሲሰማ ረመን አይኖቹ በሩ በእጃቸው የያዙትን ሰው ማንነት በሚገባ የተረዱ አይመስሉም። ቻይልድ ወሮበሎቹ ትኩረታቸው በተሰረቀበት ቅጽበት የገዛ ጣቶቹን ሰብሮ ከታሰረበት ገመድ ራሱን አስለቀቀ። ልክ እንደ ጥላ ድምፅ ሳያሰማ በቅጽበት ሁለቱን ጠባቂዎች አስወገዳቸው። ብዙም ሳይቆይ የመጋዘኑ በር ተከፍቶ አሰሪው ወደ ውስጥ ገባ። ነገር ግን ሁኔታውን ተረድቶ እርምጃ ለመውሰድ እንኳን ጊዜ አልሰጠውም። ሁለት ባልደረቦቹ በድንጋጤ የተኩስ ሩምታ ክፈት። ጥይታቸው ሲያልቅ ግን የሚገቡበት ነበር የጠፋቸው። ቻይልድ በፍጹም እርጋታ ብቅ አለ። ነገሩ እንዲህ ነው። ይህ ደንበኛው ቻይልድ ሰው እንዲገልለት ከቀጠረው በኋላ ገንዘቡን ላለመክፈል ነበር በእነዚህ ወንበዴዎች ሊያስገድለው የሞከረው። የሥራ ህጉን በመጣሱ በአሰቃቂ ሁኔታ አስወግዶትና ገንዘቡን ተቀብሎ ከመጋዘኑ ወጣ። በሚቀጥለውም ቀን አዲስ አሳይምን ተቀብሎ በአንድ ክለብ ውስጥ ተገኝቷል። ከታች የሚደረገውን የቦክስ ፍልሚያ በትኩረት እየተመለከተ አይኖቹ የፍልሚያው አሸናፊ ላይ ቀርተዋል። ተፋላሚው ማርኮ ይባላል። በዚህ ክለብ የሚገኙትን ቁማርተኞች የሚያስጨንቃቸው ማሸነፍና መሸነፉ ብቻ እንጂ ማርኮ በምን ያህል ጉዳት ውስጥ እንዳለ ግዳቸው አይደለም። ፊቱ በቁስል ተሞልቶ ውድድሩን ቢያሸንፍም ያገኘው ገንዘብ ግን የታመመች እናቱን ለሚያስፈልጋት ከፍተኛ የቀዶ ጥገና ወጪ እንኳን የሚሸፍን አልነበረ። ማርክ ወደ ቤት በገባ ቁጥር የእናቱን ትንፋሽ በስጋት ማዳመጥ ልማዱ ነው። ድህነት ልክ እንደ ትልቅ ተራራ ከላዩ ላይ ተጭኖ መተንፈስ እስከሚያቅተው ድረስ ሕይወት ከብዶታል። በዘሩ ግማሽ ኮሪያዊ ግማሽ ፊሊፒናዊ ነው። በፊሊፒንስ እንደዚህ አይነት ልጆች ኮፒኖ በመባል ይታወቃሉ። ከዚህ ስም በስተጀርባ ግን እጅግ ልብ የሚሰብር አሳዛኝ ታሪክ አለ። በርካታ ደቡብ ኮሪያን ወንዶች ለትምህርት ወይም ለጉብኝት ወደ ፊሊፒንስ ከሄዱ በኋላ ፊሊፒናውያን ሴቶችን በፍቅር ስም በመቅረብ ይዘርፏቸዋል። ሴቶቹ ማርገዛቸውን ሲያውቁ ግን እንደ ጉንበነው ነው ይጠፋሉ። ፊሊፒንስ የካቶሊክ እምነት ተከታይ ሀገር እንደመሆኗ ጽንስ ማስወረድ በጥብቅ የተከለከለ ስለሆነ ልጁን ለመውለድ ይገደዳሉ። በዚህ ምክንያት ኮፒኖ የሚል ስም ተሰጥቷቸዋል። ታዲያ እነዚህ ሴቶች ልጆቻቸውን ብቻቸውን ለማሳደግ ስለሚከብዳቸው ለማደጉ አሳልፈው መስጠት ብቸኛ አማራጫቸው ይሆናል። ማርኮም ከነዚህ ህጻናቶች አንዱ ሆኖ በዚህ ሕፃናት ማሳደጊያ ነበር ያደገው። አሁን ግን ይህ ማሳደጊያ እንዲዘጋ በመንግስት ስለተወሰነ ልጆቹ ሜዳ ላይ ሊወድቁ ተቃርበዋል። የማሳደጊያው ዋና ኃላፊ የሆነውም ኪም ቤቱን ለማዳን ገንዘብ በማሰባሰብ ላይ ይገኛል። ማርኮ አባቱን ጥሩ ሰው እንዳልሆነ ቢያውቅም የታመመች እናቱን ለማዳን ሲል ግን ኮሪያ ያለው አባቱ ትልቅ ባለስልጣን ወይ ባለ ሀብት ቢሆንና ለመርዳት ፈቃደኛ ከሆነ ተስፋ አድርጓል ለዚህ የሚያጠራቀመውን ገንዘብ ለርዕሰ መምሩ በመስጠት አባቱን እንዲፈልግለት ጠየቀው። ከማሳደጊያው ከወጣ በኋላ ማርኮ እንደተለመደ ወደሚያዘወትርበት መዝናኛ ጎራ አለ። ቲቪው ላይ ቼልሲና በርንሊ ግጥሚያ እያደረጉ ነበር። እሱም በርንሊ ያሸንፋል ብሎ በማስያዝ ጨዋታውን በትኩረት መከታተል ጀመረ። ብዙም ሳይቆይ መድኃኒቶችን በድብቅ ያመጣለት የነበረ አንድ የውጭ ዜጋ ቀርቦ አናገር። ይህ ሰው የማርኮን ችግር ጠንቅቆ ስለሚያውቅ አንድ ሀሳብ አቀረበለት። በኮሪያ ያለው ማንነቱ የማይታወቀው አባቱን ከመጠበቅ በአቅራቢያቸው የሚገኝ አንድ የጌጣጌጥ መደብርን ከእሱ ጋር እንዲዘርፍ ያግባባው ጀመር። ከዚህ ዘረፋ ቢያንስ እያንዳንዳቸው መቶ ሺ ዶላር ሊያገኙ እንደሚችሉ አግባባው። ለእናቱ ቀዶ ጥገና ከበቂ በላይ ገንዘብ መሆኑን ሲረዳ አቋምጦ ነበር። ነገር ግን ድርጊቱ እስከ ወዲያኛው ከእናቱ አርቆ ወህኒ ሊከተው እንደሚችል ሲያስበው አመነታ። በሩ ላይ ቆሞ በጭንቀት እየተብሰለሰለ፣ ቻይልድ በቅርብ ርቀት በመኪና ውስጥ ሆኖ በትኩረት እየተከታተለው እንደሆነ አላወቀም። ማርኮ የጨዋታውን ውጤት ለማየት ስልኩን ከኪሱ አውጥቶ ሲመለከት በድንጋጤ ተወረረ። ያሸንፋል ያለው ቡድን በቼልሲ እንደተሸነፈ ተመለከት። ኪሱ ውስጥ የቀረውን ገንዘብ በጠቅላላ አጥቷል። በከፍተኛ የተስፋ መቁረጥ ስሜት ውስጥ ሆኖ ወደ ቤቱ አቅጣጫ ተመለከት። እናቱ ሕይወቷን የሚታደገውን ገንዘብ እየጠበቀች በአልጋ ላይ ተኝታለች። ሌላ አማራጭ እንደሌለው ሲረዳ ጥርሱን ነክሶ የውጭው ዜጋ መኪና ውስጥ ገባ። በዚህ ሁኔታ የወንጀሉን ዓለም ተቀላቀለ። የዝርፊያው ዕቅድ ቀላል ነበር። ማርኮ ሰውየውን የሰጠውን ሽጉጥ ታጥቆ በጌጣጌጥ መደብሩ በጓሮ በኩል ይገባል። ከዚያም የጥበቃ ሰራተኛውን ካስወገደ በኋላ የደህንነት ካሜራዎቹንና የኤሌክትሪክ መስመሮቹን ይቆርጣል። ከዛ መንገዱ ሲጠራለት የውጭ ዜጋው በፊት ለፊት በር ገብቶ ጌጣጌጦቹን ይዘርፋል። ማርኮ የጌጣጌጥ መደብሩ የጓሮ በር ጋር ሲደርስ እግሮቹ ከዱት። እንዳቀዱት አንድ ጥበቃ አልነበረም የሚያገኝ ወጥመድ እንደሆነ ወዲያውኑ ገባው። እንደ እድል ሆኖ ማርኮ በቦክስ ሪንግ ውስጥ ያካበተው ልምድና ጉልበት ግን ጠቀመው። በሚገርም ሁኔታ ምንም ጉዳት ሳይደርስበት አሸነፋቸው። በመጨረሻ የታጠቀውን ሽጉጥ መዘዘ። ነገር ግን ወረበሎቹ ሽጉጡን ሲያዩ ከመደንገጥ ይልቅ መሳቅ ነበር የጨመሩ። ሽጉጡ መጫወቻ እንጂ ትክክለኛ አልነበረም። ማርኮ ነፍሱን ለማዳን ወደ ባልደረባው ቢሮጥም እሱ ግን ምንም ሳይ አቅማማ መኪናውን አስነስቶ ጥሎት ሄደ። ብዙ መሮጥ አልቻለም። በዚህ አባሮች ላይሆነው አንዲት መንገደኛ በስተት ገሽታ በድንጋጤ ዘላ ከመኪናዋ ወርዳ ማርኮ ክፉኛ መጎዳቱን ስትመለከት በፍጥነት ወደ ሆስፒታል ወስዳ አሳከመችው። ሙሉ ምርመራ ተደረገ። ሕክምናው ሲጠናቀቅም በጸጸት ተሞልታ ይቅርታ እየጠየቀችው ሞላ ያለ የገንዘብ ፖስታ በእጁ አስጨበጠችው። ሁለቱ በዚህ አጋጣሚ ተዋውቀው ማውራት ጀመሩ። በወሬያቸው መሃል ድንገት ልጅቷ አንተ ኮፒን ሆነህ እንዴ ብላ ጠየቀችው። ይህ ጥያቄ ማርኮን ውስጥ ቁስል ቀሰቀሰው። ውስጡ የሚንቀለቀለውን ብሽቀት አፍኖ አንዳችን መልስ ሳይሰጣት ጥሏት ነበር ሄደው። ማርኮ ምንም ቢናደድ ያልጠበቀውን ገንዘብ በማግኘቱ ቀኑ በርቶለት ደስታው ፊቱ ላይ እየተነበበ ትንሽ እንደተጓዘ የማሳደጊያው ርዕሰ መምር ኪም ደውሎ ወላጅ አባቱን ሊያገኘው እንደሚፈልግ ገለጸለት። ርዕሰ መምሩ ተገርሟል። በዚህ ማሳደጊያ ልጆች አባቶቻቸውን ሲፈልጉ ብዙ አይቷል። አባት ጥሎ ሄደውን ልጅ ሲፈልግ ግን ይሄ የመጀመሪያው ነው። ግንኙነቱን እንዲቀጥልበትም አለም አቀፍ የሞባይል ካርድ በመስጠት እንዲቀነው ተመኝቶ አሰናበት። በሚቀጥለው ቀን የማርሴዲስ መኪና ማሳደጊያው በር ላይ ቆመች። ከውስጡ የማርኮ አባት ጠበቃ ነበር የወጣው። ኮንግ ይባላል። ከመኪናው ወርዶ የማርኮን አባት ወክሎ እንደመጣ በማስረዳት አባቱ በጤና እክል ምክንያት ወደ ፊሊፒንስ መምጣት እንዳልቻለ ገለጸለት። ማርኮ ገና ነገሩን ለማመዛዘን እንኳን ጊዜ አላገኘም። ወዲያው በስሙ የወጣለትን ፓስፖርትና ቪዛውን አስረከበው። አባቱ በጉጉት እየጠበቀው ስለሆነ በፍጥነት ወደ ኮሪያ መሄድ እንዳለበት አሳሰበው። የማርኮ ልብ ግን በጥርጣሬ ተሞላ። ለሀያ ዓመታት ያህል ዞር ብሎ ያላየው አባቱ አሁን በድንገት እንዲመጣ ደፉ አልገባው ቢሆንም ግን የእናቱ ህክምና ውጪ ማግኘት የሚችለው ከዚህ ሽማግሌ ብቻ እንደሆነ ስለሚያቅ ለመሄድ ወሰነ። የማርኮ ወላጅ አባት ሙሉ ቤተሰቡ እጅግ በጣም ሀብታምና በደቡብ ኮሪያ ትልቅ የንግድ ግዛት አላቸው። ነገር ግን በቅርቡ ቤተሰቡ ትልቅ ችግር ውስጥ ወድቋል። ኩባንያው በድብቅ ያከማቸው ታክስ ያልተከፈለበት ገንዘብ በመጋለጡ ከህገ ወጥ የውርስ ዝውውር ጋር በተያያዘ ትልቅ ቀውስ ተፈጥሯል። ኩባንያው ለመረከብ ዝግጅት ላይ ለነበረው ለዚያ ያለጨካኙ የበኩር ልጅ እንችል የትልቅ መርዶና እንቅፋት ነበር። በጭንቀት ውስጥ እያለ ጠበቃው ኮንግ ደውሎ በፊሊፒንስ ያለው ጉዳይ እንዳለቀና ማርኮ ወደ ኮሪያ እየመጣ እንደሆነ ነገረው። ኤንችል ሰዓቱን ተመለከተ። የኤንችል ምክትል የሆነው ቺፍጎ ሁሉንም ነገር በዝምታ አስተካክሎ ጨርሷል። ማርኮ ሲያውቀው ወደ ተወሳሰበና አደገኛ የቤተሰብ ሴራ ውስጥ እየገባ ነበር። ቺፍጎ ሥራውን ስራውን ሪፖርት አድርጎ እንደጨረሰ ወደ ሌላ ሀገር ሊበራ አቅዶ ነበር። ነገር ግን ኤንችል አድሮ ቁርስ በልቶ በነጋታው እንዲሄድ በወዳጅነት መልክ አጥብቆ ጠየቀው። እሱም ከመስማማት ውጭ አማራጭ አልነበሩ። ሁሉም ክፍሉን ለቀው ሲወጡ አልጋ ላይ የተኛ ሰው አለ። እሱም የዚህ ግዙፍ ካምፓኒ ዋና ባለቤት እና የማርኮ ወላጅ አባት ነው። የበኩር ልጁ ወይንችል ወደ አባቱ አልጋ ጠጋ ብሎ እባክህ ትንሽ በርታ፣ ማርኮ እየመጣ ነው አለው። ምንም እንኳን ሽማግሌው በሞት አፋፍ ላይ ቢሆንም ከመሞታቸው በፊት የናፈቀውን ልጁን ለማየት ጓጉቷል። ማርኮ የባለጸገ የመጨረሻ ልጅ እንደመሆኑ መጠን ወደ ኮሪያ ሲበር የአውሮፕላኑ ፈርስት ክላስ የቅንጦት ወንበር ላይ የመቀመጥ እድል አግኝቶ ነበር። በህይወቱ ለመጀመሪያ ጊዜ ነው አውሮፕላን ውስጥ የገባው። በደስታና በመደነቅ ተውጦ ምቾቱን እያጣጣመ ይገኛል። በሌላ በኩል ደግሞ በፕሌኑ ውስጥ አደገኛው ነፍሰ ገዳይ ቻይልድ ይገኛል። ቻይልድ ልክ እንደ ጥላ ማርኮን በድብቅ ሁኔታውን ካጠና በኋላ ጠጋ ብሎ ጨዋታ ጀመረ። ማርኮ ህይወቱ አደጋ ውስጥ እንዳለ እንዴት እንደሚነግረው ግራ ገብቶታል። ቻይልድ ደጋግሞ እንደ ጓደኛ ሊቀርበው ቢሞክርም ለማርኮ ግን የሰው ከራሱ ጋር የሚያወራ እብድ አድርጎ ነበር የቆጠረው። ኮሪያ ደርሰው አውሮፕላኑ ሊያልፍ ትንሽ ሲቀረው ቻይልድ ወደ ጆሮ ጠጋ ብሎ አንድ ሚስጥር ሹክ አለው። ብዙም ሳይቆይ ፕሌኑ በሰላም አረፈ፣ ማርኮም የኮሪያ ምድር ረገጠ። ነገር ግን የሆነ ነገር ልክ እንዳልሆነ ተሰምቶታል። ሁለት ሴቶች ማርኮን በትኩረት ይከታተሉት ነበር። አንደኛ ዩንጁን ትባላለች የካምፓኒው ባለቤት የመጨረሻ ልጅና የማርኮ ታናሽ እህት ስትሆን ኮት የለበሰችው ደግሞ ጋርሲያ ትባላለች። ጠበቃው ከሆን ከፊት ከፊት እየሄደ ከጋርሲያ ጋር በስልክ እያወራ ነበር። በፊሊፒንስ የታቀደው አሳይመንት እንደተጠናቀቀ ሪፖርት አደረገላት። ማርኮ መኪኖስ ገብቶ ወደ አባቱ መንገድ ሲጀምር ቻይልድ በቅርብ ርቀት ይከተላቸው ነበር። በተመሳሳይ ሰዓት ኢንግላንድ ገላጣማ እና ማንም የማይኖርበት ቦታ ላይ ቆሞ ጭንቅላታቸው በፕላስቲክ የተሸፈነ ሁለት ሰዎች እየተንገዳገዱ በፍርሃት እየተንቀጠቀጡ ከፊቱ ቀረቡ። አንደኛው ለረጅም አመታት አባታቸውን ያገለገለ ታማኝ ቅጥረኛቸው ቺፍ ጎ ሲሆን፣ ሁለተኛው ደግሞ የኩባንያቸውን የውስጥ ሚስጥርና ነውር ለህዝብ ያጋለጠው ጋዜጠኛ ነበር። የእንችላ አባት በህይወት ለመቆየት ብዙ ጊዜ እንደሌለው ስለተረዱ ይህንን አጋጣሚ በመጠቀም ካምፓኒውን ለመዝረፍ አቅደዋል። የቺፍ ጎ ድርጊት ተራ ክህደት ብቻ አልነበረም፤ በቤተሰቡ ቅርብ በመሆኑ ድክመታቸውን ተጠቅሞ ሊመዘብራቸው ነበር ሀሳቡ። ይህን ምላሽ አሰቃቂ ነበር። ለጋዜጠኛው ትኩረት አልሰጠውም፤ እዛው በቆመበት አስወገደው። ለቺፍ ጎ ግን የተለየ አስተያየት አድርጎለት በኩባንያ ውስጥ ለብዙ ዓመታት ያሳለፈውን ጊዜ እንዳክብሮት በመቁጠር የመሮጥ ዕድል ሰጠው። በተመሳሳይ ሰዓት ማርኮ መኪና ውስጥ በጸጥታ ተቀምጦ ጉዟቸውን ቀጥሏል። ብዙም ሳይቆይ ከኋላቸው እየተከተላቸው የነበረው ቻይል ካጠገቧቸው ጎን ለጎን እያሽከረከረ ተጠጋ። በመስኮት በኩል ፈገግ ብሎ ማርኮ ቀበቶውን እንዲያጠብቅ በእጁ ምልክት ሰጠው። ጠበቃው ኮንግ ሁኔታው ስላላማረው ሹፌሩን ፍጥነቱን ጨምሮ እንዲነዳ አዘዘው። ነገር ግን ሹፌሩ ምክሩን ከመስማት ይልቅ የመኪናውን መስኮት ዝቅ አድርጎ ቻይልድን መሳደብ ጀመረ። በዚህ ሰጣ ገባ ውስጥ ቻይልድ ሽጉጡን መዞ መተኮስ በመጀመሩ መኪናዋ ከቁጥጥር ውጭ ሆና ጥቅጥቅ ወዳለው ጫካ ገባች። ማርኮ ቀበቶን ስላሰራ አደጋው እንደማይገለው እርግጠኛ ነበር። ጠበቃውና ሹፌሩን እንዳስወገደ ቀጥታ ወደ ይንችል ነበር የደወለው። ማርኮን አግቶ እንደያዘውና ከፍተኛ ገንዘብ እንደሚፈልግ ገለጸል። ሆኖም ይንችል እንኳን ማስፈራሪያ ሊቀበል ይቅርና ሰውን በመግደል መፍታት ለሚቻል ችግር ገንዘብ ማውጣት አያስፈልግም የሚል ፍልስፍና ያለው ሰው ነው። በኃይል እንጂ በመደራደር አያምነም። ከግማሽ ሰዓት በኋላ ማርኮ ራሱን ከሳተበት ሲነቃ ቻይልድ አጠገቡ ቆሞ እየጠበቀው ነበር። እየወሰዱት የነበረው ወደ ሞቱ እንደነበር አስረዳው። ማርኮ ግን የሚለውን ሊረዳ ባለመቻሉ በድንጋጤ ነፍሱን ለማዳን ወደ ጫካው መሮጥ ነበር የመረጠው። በእግሩ ማሯሯት ስላልፈለገ መኪና ውስጥ ገብቶ ማሳደዱን ቀጠለ። ማርኮ ከፊት ለፊቱ እግሩ እስኪከደው ድረስ የሞት ሞቱን ሲሮጥ፣ ቻይልድ በእርጋታ መከተሉን ቀጥሏል። ጉልበቱን እስኪጨርስ ጠበቀው። በዚህ ሰዓት ግን ባልተጠበቀ ሁኔታ ድንገት ከድልድዩ ላይ ዘለለ። እያለፈ የነበረው የጭነት መኪና ለትንሽ ነበር ይሳተው። በመጨረሻ ያመለጠ ቢመስለውም ቻይልድ አሰልቺ ቀልዶቹን እየቀለደ ያለምንም ችግር ዘሎ አጠገቡ ቆመ። የጭነት መኪናው ሹፌር የተፈጠረውን ለማጣራት ከመኪናው ወረደ። ቻይልድን በአንድ ቡጢ ዘርሮት ማርኮን መከተል ቀጠለ። ማርኮ ሕይወቱን ለማትረፍ በጭንቀት ደረሱልኝ እያለ ሲሮጥ ቻይልድ ግን ፈገግታው ሳይለየው እያዋራውና እያጫወተው ነበር ሲከተለው የነበረው። ረጅም ሳከሩጡ በኋላ ግን ዝናብ መዝነብ በመጀመሩ ቻይልድ መከተሉን አቆመ። ውድ ልብሱ በዝናብ እንዲበላሽበት አልፈለግም። ይህ ገዳይ ለየት ያለ የህይወት ፍልስፍና አለው። ስራዬ ያለቃዬ ቢሆንም ሰውነቴ ግን የኔ ነው የሚል እምነት ስላለው በማንኛውም ሁኔታ ራሱን መጠበቅ የህይወቱ መርህ ነበር። ማርኮ ማምለጡን እርግጠኛ ሲሆን ርዕሰ መምህሩ ቀደም ሲል የሰጠውን የሞባይል ካርድ ትዝ አለው። በፍጥነት ወደ ካምፓኒው ደወለ። ሆኖም ስልኩን ያነሳችው ጋር ሲያ ነበረች። ማርኮ ያለበትን አድራሻ ከተረዳች በኋላ ፈገግባው ማለት ወደሱ በረረች። ሁለተኛውን ጥሪውን ወደ ርዕሰ መምህሩ ኪም ነበር ያደረገው። ሆኖም ስለገባበት መከራና እንቆቅልሽ ከማስረዳቱ በፊት ቻይልድ ስለደረሰበት ሩጫውን ቀጠለ። መንገዱ እየጠበበ እየጠበበ ሲመጣ ቻይልድ መኪናውን ትቶ በእግሩ ለማሳደድ ተገደደ። ማርኮ ምንም በላብ ቢጠመቅም መሮጡን አላቆምም። ይህ አሰልቺ ሩጫ ካቅሙ በላይ የሆነበት ከኋላው እንደ ጅብ እየሳቀ የሚከተለው ቻይልድ ብቻ ነው። ይህ ሰው ለምን እንደሚስቅ ሊገባው አልቻለም። የአእምሮ በሽተኛ እንደሆነ እርግጠኛ ሆኗል። በመጨረሻ ግን ትዕግስቱ ተሟጦ ድንገት መሮጡን በማቆም ያልተጠበቀ ጠንካራ ቦክስ አሳረፈ። ይህ ድንገተኛ ምት ቻይልድን አንድ ውነት አስታወሰ። ማርኮ ቦክሰኛ መሆኑን ዘንግቶት ነበር። ያቺ ምት የቻይልድን ቀልድና ፌዝ ከፊቱ ላይ አጠፋቸው። ቻይልድ ከወደቀበት ተነስቶ መከተሉን እንደቀጠለ፣ ጋርሲያ ቦታው ላይ ደርሳ ማርኮን ይዘው ፈረጠጠች። መኪናውን አስነስቶ ማሳደዱን ቀጠለ። ጋርሲያ መኪናውን እየነዳች መነጽሯን ዝቅ አድርጋ ማርኮን አንድ ጥያቄ ጠየቀችው። ፊሊፒንስ ውስጥ እያለ የመኪና አደጋ ያደረሰበትን ያንን መስታንግና በጌጣጌጥ መደብር ውስጥ በዱላ ያባረሩትን ወሮበሎች ካስታወሰ ጠየቀችው። ማርኮ ግራ በመጋባት ዝም ብሎ አዳመጠ። እነዛ ሁሉን ያቀናበርኳቸው ተውኔቶች ነበሩ አለችው። ያን የተገጨውን ተብሎ ሲሆን፣ ዓላማውን ማርኮ ራሱን ስቶ ሆስፒታል እንዲገባና ሙሉ የጤና ምርመራ እንዲደረግለት። ማርኮ በድንጋጤ ደርቆ ቀረ። አዲስ ጥያቄ በአይምሮ ተፈጠረ። ለመሆኑ ጋርሲያ ወዳጅ ነች ወይስ ጠላ? ይህንን እያሰበ ከእንችል ጋር ተገጣጠሙ። ማርኮን አሳልፋ መስጠት ነበር። እሷ ግን በተቃራኒው መንገዷን ምንም እንዳልተፈጠረ ቀጠለች። ግራ በመጋባት ምን እያደረገች እንደሆነ ደውሎ ጠየቃት። እሷም ቀለል አድርጋ ያንተ ሰራተኛ አይደለውም በማለት አቅጣጫዋን ቀይራ ተሰወረች። ከይንችል ቢያመልጡም ቻይልድ ግን ወዲያው ነበር የደረሰባቸው። ሁለቱ መኪኖች በዋናው መንገድ ላይ የሞት ሽረት ግብግብ ግብ ውስጥ ገቡ። ቻይልድ አሁንም እንደ ቀድሞ መኪናውን ከጋርሲያ መኪና ጎን ለጎን እያሽከረከረ በመስኮት በኩል እጁን እያወጣ ለማርኮ ሰላምታ ይሰጥ ጀመር። ጋርሲያ ግን ለዚህ ጨዋታ ጊዜ አልነበራትም። ፍጥነቷን ጨምራ ተሰወረችበት። በሚገባው መራቃቸውን እንዳረጋገጠች ራቅ ያለ ጫካ ውስጥ ይዛው በመግባት ረፍት ወሰዱ። በዚህ ሰዓት ማርኮ በጭንቀት እውነቱን እንድትነግረው እየጠየቃት፣ እሷም ከርቀት የሚታየውን አንድ ዘመናዊ ቪላ ቤት ላይ ጠቆመችው። አባቱ እዚህ ቤት ውስጥ እንደሚገኝና ለሞት እያጣጣረ እንደሆነ አስረዳችሁ ቤተሰቡ ሄውን ግሩፕ የሚባል እጅግ ግዙፍ የትምህርትና የህክምና ተቋማትን ያስተዳድራል ነገር ግን ዋናው ባለቤታን የሞት አፋፍ ላይ ሲሆን ወንድምና እህቱ በውርስ ምክንያት እርስ በርስ መባላት እንደጀመሩ አስረዳችሁ በዚህ ምክንያት ነገሮች ይበልጥ እየተወሳሰቡ መጥ የኤንችልታና ሽህት ዝም ብላ አልተቀመጠችም። ከእናቷ ጋር ጥምረት ፈጠረች። አባቷ አዲስ የመጨረሻ ኑዛዜ እንዲጽፍ ቀጥሎም ንብረቱን ለእነሱ እንዲያስተላልፍ የሚገልጽ የድምፅ ግጅ እንዲቀረጽ አደረገች። ኤንችል ይህንን ስራቸውን ሲደርስበት አረረ። ሆኖም ሁኔታውን የሚቀይርበትን ቀዳዳ አገኘ። እሱም ማርኮ ልቡን ለወላጅ አባቱ እንዲለግስ ማድረግ ነበር። ማርኮ ልቡን ሰጥቶ የአባቱን ጤና ከተመለሰ የእህቱና የእናቷ ሴራ ገደል ይገባል፣ ኑዛዜውም ዋጋ ያጣል። አስቀያሚ እውነት ግን የማርኮን ልብ ለመንጠቅ ሀሳቡን ያመነጨው አባታቸው ራሱ መሆኑ ነበር። የራሱን ህይወት ለመታደግ የገዛ ልጁን ህይወት መንጠቅ እንደፈለገ ሲሰማ ልቡ ክፉኛ ተሰበረ። ተስፋ ሁሉ ተሟጠጠ። ፕሌን ውስጥ በነበረበት ጊዜ ቻይልድ ለምን ወደ ኮሪያ እንደምትታቃለ እያለ ሲሳለቅበት የነበረው ሚስጥራውን ተፈታለት። በዚህ ሀሳብ ተወጥሮ ሳለ ጋርሲያ የድምፅ አልባ ሽጉጧን አውጥታ ግንባሩ ላይ ደገነች። እሷ ደግሞ የእህቱ ቅጥረኛ እንደነበረች የተረዳው በዚህ ጊዜ ነበር። አባቷ ልቡን እንዳይወስድና ጤናው እንዳይመለስ ማርኮ መሞት ይኖርበታል። ምርጫ የማይሉት ምርጫ ቀረበችለት። ለቀዶ ጥገናው ተብሎ በህይወት እያለ ሰውነት ተቀዶ ልብ ከሚወጣና አሁን በአንድ ጥይት ከምገላግልህ አለችው። ማርኮ ተስፋ ቆርጦ የሚሞትበትን ሰከንድ እየጠበቀ እያለች አይል ከተፋለ መኪናውን በፍጥነት እያሽከረከረ የጋርሲያን መኪና በኃይል በመግጨቱ ማርኮ መትረፍ ቻለ። ምርጥ ተኳሽ ነበረች። ሆኖም ቀላ ለመቀየር በፈጀባት ጊዜ ውስጥ ቻይልድ አጠገቧ ደርሶ ነበር። ወዲያውኑ የጥይት ድምፅ በጫካ ውስጥ ሲያስተጋባ የጋርሲያ ታሪክም አከተል። ጋርሲያን እንዳስወገደ ወደ ማርኮ ዞረ። ካለፈው ስህተቱ የተማረ አይመስልም። አሁንም ለማምለጥ የመረጠው አስፓልቱን ነበር። በዚህ ሁኔታ ለተወሰነ ደቂቃ ሮጦ ያለውን አቅም ሁሉ ካሟጠጠ በኋላ ኤንችል ከግብረ አበሮቹ ጋር ደርሶበት በቁጥጥር ስር አዋለው። አባታቸው ወደሚገኝበት ቪላ ሲደርሱ ቀኑ መሽቶ ነበር። ኤንችል እንደተለመደው እያሾፈና እየቀለደ ይዞ ቶዶስ ሲገባ ታናሽቱ በሁለተኛ ፎቅ ላይ ሆና አረረች። ማርኮን በሕይወት ስታየው ጋርሲያ ተልዕኮዋን እንዳልፈጸመች ገባት። ወንድምና እናት ፊት ለፊት ሲገናኙ ፊታቸው በፈገግታ ሰላምታ ቢቀያየሩም በልባቸው ግን ለመጋደል የመጨረሻ እርከን ላይ ደርሰዋል። ኤንችልም ድሉ በእጁ እንደገባ እርግጠኛ ይሆኗል። እሷ ግን ሁለቱንም ወንድሞቿን ለማስወገድ ሌላ ሴራ መጠን ስሷን አላወቀ። ኤንች ልህቱን ካሰናበተ በኋላ ማርኮን እንደ ጓደኛ አቅፎ ወደ አባቱ ክፍል ወሰደው። በተመሳሳይ ሰዓት ቻይልድ በጫካ ውስጥ ፍለጋውን ቀጥሏል። ስልኩ ደጋግሞ ቢጠራም አላነሳውም። ደዋዩ የህፃናት ማሳደጊያው ዳይሬክተር ኪም ሲሆን በሰዓቱ የማርኮ ቤት ውስጥ ይገኛል። አልጋ ላይ ተኝታ እየማቀቀች የነበረችውን እናቱን እየጠበቀለት ነበር። በዚህ ሰዓት የእንችል ቅጥረኞች የማርኮን ልብ ሊያወጡት እየተዘጋጁ ሲሆን፣ የእንችል ደግሞ የሶስቱን የመታሰቢያ ፎቶ በማንሳት አብረን የምንቆይበት ጊዜ አጭር መሆኑ ያሳዝናል እያለ አጉረመረም። አባታቸው ልቡ እስኪቀየር በጉጉት እየጠበቀ ይገኛል። ሐኪሞቹ ማደንዘጃውን እንደወጉት ቀዶ ጥገናው ተጀመረ። በኮሪያ የሚገኘው ምርጥ የህክምና ቡድን ነበር የመጣው። ቢሆንም ግን ቀዶ ጥገናው እንደተጀመረ ማርኮ ከሰመመኑ ወዲያው ነቃ። በዚህ ደግሞ የፈላው ዶክተር የማደንዘዣውን ባለሙያ ስራውን በትክክል ባለመስራቱ ይጮውበት ጀመር። በዚህ ጊዜ የማደንዘዣ ባለሙያው ድንገት ተደናግጦ ማደንዘዣውን ዶክተሩ ላይ ወጋው። ቀጥሎም አጠገቡ ያለውን ረዳት በማስወገድ ማስኩን አውለቅ፣ ቻይልድ ነበር። በፍጥነት በክፍል ውስጥ የነበሩትን ጠላቶች አስወግዶ ለመውጣት ሲዘጋጁ፣ ኤንችል ሻወር እየወሰደ ሁከቱን በመስማቱ እያበደ ወጣ። ቻይልድ ማርኮን ለማስመለጥ እያቻኮለው እሱ ግን ድንገት እንደ በረዶ ደርቆ ቀረ። ወንድም እናቱ ለገንዘብና ለውርስ ብለው ሊገሉት መፈለጋቸውን ሊረዳ ይችላል። ነገር ግን የገዛ አባቱ ራሱ ለመኖር ሲል የልጁን ልብ ቆርጦ ለማውጣት መወሰኑን ማመን አቅቶታል። ኢንች ሊያድን ጠመንጃውን አንስቶ ለፍልሚያ ዝግጁ ሆነ። ቻይልድ ለመጨረሻ ጊዜ ሲደውልለት ትዝ ይለዋል ማርኮን በገንዘብ ለመቀየር እንደፈለገ አስታወሰ። ጉዳዩን በቀላሉ በገንዘብ እንደሚፈታ እርግጠኛ ስለነበር ወደ ክፍሉ ተረጋግቶ ገባ። ቻይልድ ደግሞ ከዚህ ቤት የሚያመልጥበትን የራሱን እቅድ አውጥቷል። ሽጉጡን በማርኮ ላይ ደግኖ ወደ በሩ እያመራ ማርኮን እንደ ጋሻ ከፊቱ አቁሞ ገንዘቡን እንዲልክ አዘዘው። እያንዳንዷን እርምጃ በጥንቃቄ የሚያሰላ ገዳይ ቢሆንም የቤቱን የመጨረሻ ልጅ ንጁንን ግን ዘንግቷታል። አንድ ጥይት ብቻ በመተኮስና ማርኮን በመግደል ሙሉ ሀብቱን ለመውሰድ አቅዳ ሽጉጧን ይዛ ወጣች። ሆኖም የተኮሰችው ጥይት ላሞን ስቶ የቻይልድን ጭን አገኘ። ይህ ክስተት ነገሮችን ለማወሳሰብ በቂ ነበር። ቻይልድ በህመም እየጮኸ የቆሰለውን እግሩን ሲይዝ፣ አጠገባቸው ተኝቶ የነበረው አባታቸው በተኩስ ልውውጡ ተመቶ ህይወቱ አለፈ። ኤንች እቅዱ ሁሉ ተበላሽቶ ሽንፈትን ተከናነበ። ነገሩን ይበልጥ የከፋ ያደረገው ደግሞ በቅዶ ጥገናው ክፍል ውስጥ ተገጥሞ የነበረው የደህንነት ካሜራ ይህንን ሁሉ ድራማና ግድያ እየቀረጸ መሆኑ ነበር። ቻይልድ አሁንም ሽጉጡን ማርኮ ላይ ደግኖ ገንዘቡን እንዲያስተላልፍ እየጠየቀው ነው በመጨረሻን ጥርሱን ነክሶ 10 ሚሊዮን ዶላሩን ወደ ቻይልድ ሂሳብ አስተላለፈ። ገንዘቡ በተሳካ ሁኔታ መግባቱን የሚገልጸው መልእክት እንደሰማ ቻይልድ ወዲያውኑ ሽጉጡን አውርዶ በለሆሳስ ዛሬ ማታ እንደምትሞት እርግጠኛውን በማለት ለመውጣት ተዘጋጀ። በዚህ ጊዜ እንችል ሽጉጡን ቻይልድ ላይ ደገነ። ብትገለኝ እንኳን ገንዘብን ማስመለስ አትችልም ሲል በተረጋጋ መንፈስ አሳሰበው። እሱ ግን በቀዝቃዛ ሳቅ ታጅቦ የሚፈልገው አስር ሚሊዮን ዶላሩ እንዳልሆነና ለቤተሰቡ ክብር ሲባል በህይወት መክፈል እንዳለበት አስረግጦ ነገረው። ቻይልድ የተመታው እግር በህመም እየተንቀጠቀጠ ቢሆንም አሁንም ግርማ ሞገሱ እንደጠበቀ ነው። በደንብ አስብበት ሲል መካል። ወዲያውኑም እንደተፈጠረ እንኳን ማሰብ በማይችሉበት ፍጥነት ነበር ሁሉንም የገላገላቸው። ስራውን የጨረሰ መስሎት ከማርኮ ጋር ለማምለጥ ወደ በር ትንሽ እንደተጓዘ ዩንጁን በድንገት ሽጉጧን አውጥታ ማርኮ ላይ አነጣጠረች። ነገ ተመልሶ መጥቶ ንብረት አካፊኝ እንደማይል በምን እርግጠኛ ሆናለው ስትል ማርኮ በንዴት ቱግ አለ። ቤተሰቡ ምን ያህል ቆሻሻ እንደሆነ ስሜታዊ የሆነው ከጮኸባት በኋላ በቆመችበት በጥፊ መታት። በዚህ ጊዜ ቻይልድ ጣልቃ ገባ። በደም ዝምድና ስለሌላቸው ሁለቱም በዘርም ሆነ በንብረት መጣላት እንደሌለባቸው በመንገር እውነቱን አፈረጠ። ታሪኩ እንዲህ ነው። አባቱ የጠፋውን ልጅ የመፈለግ ተልእኮውን ለጠበቃው ኮንግ ሰጠ። ጠበቃው ስራውን ለጋርሲያ፣ ጋርሲያ ደግሞ ለቻይልድ ሰጠችው። ቻይልድ ዝም ብሎ ሰው መፈለግ አሰልቺ ስለሆነበት ይህንን አጋጣሚ ተጠቅሞ ገንዘብ ለመዝረፍ አቅኝ። ለዚህም ፕሪንሲፓል ኪምን በማግኘት አብረው ይህንን የሀብታም ቤተሰብ እንደ ኢቲኤም ሊያልቡት ወሰኑ። ማርኮ ደግሞ ለዚህ ድራማ የተመረጠ ተዋናይ ነበር። ፕሪንሲፓሉ ለማርኮ የሰጠው ካርድ ላይ የተከተተችው ጂፒኤስ ቻይልድ በፈለገው ሰዓት እንዲያገኘው ረድቶታል። ይህ ነፍሰ ገዳይ በቅርቡ ባደረገው ምርመራ የመጨረሻ ደረጃ ላይ የደረሰ የሳምባ ካንሰር እንዳለበት ተነግሮት ስለነበር ከመሞቱ በፊት አንድ ጥሩ ስራ ለመስራት በማሰብ ከዚህ በኋላ ሀብት ዘርፎ የህፃናት ማሳደጊያውን ለመደጎም የመጨረሻ እቅድ አወጣ። ማርኮ ይህንን ሁሉ እውነት ሲሰማ ተንቀጠቀጠ። ነገር ግን ወደ ኮሪያ የመጣው ለእናቱ ቀዶ ጥገና ገንዘብ ለማግኘት ስለነበር ከፍተኛ ሰቆቃ ቢያሳልፍም ያሰበውን በማሳካቱ ረክቶ በመጨረሻው ወደ እናቱ ተመለሰ። ከወራት በኋላ እናቱ ዳነች። ኪምም ትምህርት ቤቱን በአዲስ መልክ ገነባ። አሁን ህይወቱ ተስተካክሏል። በሌላ በኩል ቻይልድ ከተወሰኑ ወራት በኋላ ወደ ዶክተሩ ተመልሶ ቼክ ሲደረግ ምንም አይነት ካንሰር እንደሌለበት ተነገረው። ያ ሁሉ የህመም ስሜት ሲጋራ በማቆሙ ምክንያት የመጣ እንጂ ካንሰር አለመሆኑን ተረዳ። ሲወስዳቸው የነበሩትን መድኃኒቶች ተራ ቫይታሚኖች ነበሩ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደኋላ ይበሉ። ቪዲዮውን ላይክና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።